ሰላም ክብራት እና ክብራን እንደምን አላችሁ? ይህ አሳዋቂ ሚዲያ ነው። በዛሬው ጥንቅራችን የተቀዳሚ ሀጂ ሙፍቲ ቀብር ተቃውሞ ስለማስነሳቱ፣ ፋኖ በጊምቢቹ ስለፈጸመው የተቀናጀ ጥቃት፣ የብልጽግና ሹም አሜሪካ ጥገኝነት ስለመጠየቃቸው የምንነግራችሁ ይኖረናል። ወቅታዊ ፈጣንና ታማኒ መረጃ እንዲደርሳችሁ ከአሳዋቂ ሚዲያ ጋር ይወዳጁ እያል ወደ መረጃው እናልፋለን። የተቀዳሚ ሙፍቲ ሀጂ የቀብር ስነ ስርዓት በምክር ቤት ተወግዟል። የተቀዳሚ ሙፍቲ ሀጂ ዑመር ድሪስ በኑዛዜያቸው መሰረት ከሙስሊሙ መቃብር ውጭ በቤታቸው አጠገብ እንዲቀበሩ የተወሰነው ውሳኔ በሀገራችን ታሪክ ታይቶ የማይታወቅ ክስተት መሆኑም ተጠቅሷል። እኛም የተውሂድን ገጽታ ለመጠበቅ ስንል ይህንን ድርጊት አጥብቀን እንቃወማለን ይላል የምክር ቤቱ መግለጫ። ድርጊቱ ለቀጣይ ትውልዶች ከጊዜ ሂደት በኋላ ወደ ሽርቅና ወደ ቀብር አምልኮ የሚያምራ ሰበብና መንገድ እንዳይሆን እንሰጋለንም ይላል የዑለማ ምክር ቤት ውሳኔ። ሲወሰንና ተግባራዊ ሲደረግ ምንም አይነት ቅድመ መረጃ እንዳልነበረው ሊታወቅ ይገባል ሲልም ገልጿል። ውዛዜው እንዲሻርና ቀብሩ በሙስሊሞች መቃብር እንዲፈጸም ለማድረግ ከሸይሁ ቤተሰቦችና ከሚመለከታቸው የመንግስት አካላት ጋር ሙከራ እንዳደረጉ፣ ነገር ግን እንዳልተሳካላቸው ገልጸዋል። በመሆኑም ምክር ቤቱ ከሸሪያ መንፈስ ጋር የሚጋጩ እንዲህ አይነት ተግባራትን በብርቱ የሚቃወምና የሚያውቅስ መሆኑን ይገልጻል። በተጨማሪም ሁሉም ዑለማዎች የተወሂድን ክብር ለመጠበቅና ከሽርክ ለማስጠንቀቅ በማህበረሰብ ውስጥ መሰል ጉዳዮች ላይ ትክክለኛውን የሸሪያ ግንዛቤ እንዲያሰርጹና ግንዛቤ እንዲፈጥሩ አደራ ብሏል። ወደ ቀጣዩ መረጃ ስናልፍ በአዲስ አበባ 86 ኪሎ ሜትር ርቀት ውስጥ ፋኖ የተቀናጀ ጥቃት መፈጸሙ ተረጋግጧል። ጥቃቱ የተፈጸመው የአገዛዙን የጸጥታ ተቋማት ለማዳከም ታሳቢ ማድረጉን ከአካባቢው የደረሱን መረጃዎች ይጠቁማሉ። በጊምቢቹ ተፈጽመዋል በተባለ ጥቃት የከተማዋ የጸጥታ ተቋማት ዒላማ የተደረጉ ሲሆን፣ ጥቃቱ የአራት ኪሎ ሰዎችን አስደንግጧል ነው የተባለው። ከዚህ በተጨማሪ አዲስ አበባን ቀልበት ውስጥ ለማስገባት የሚደረገው የትግል አቅጣጫ ተጨባጭ ውጤት ስለማምጣቱ በመነገር ላይ ነው። አገዛዙ የሸገር ከተሞችን በመመስረት አዲስ አበባን የመቆጣጠር አስራን ለመፍጠር ቢያለምም በአዲስ አበባ ዙሪያ የሚፈጸሙ ወታደራዊ እንቅስቃሴዎች ለብልጽግና ባለስልጣናት ራስ ምታት ሆነዋል ነው የተባለው። የፋኖ ተወንጫፍ ያለዎች ፈጽመውታል በተባለው የጊምቢቹ ጥቃት በከተማዋ የሚገኘው ፖሊስ ጣቢያ ከጥቅም ውጭ የተደረገ መሆኑ የተረጋገጠ ሲሆን በዚህ ጥቃት ቁጥራቸው በውል ያልታወቁ የብልጽግና ታጣቂዎች መገደላቸው ተሰምቷል። ከዚህ በፊት በሸገር ከተሞች ጥቃት ይፈጽሙ የነበሩት የኦነግ ሸኔ ታጣቂዎች የነበሩ ሲሆን የዚህ የፋኖ ጥቃት በጊምቢቹ የተፈጸመ የመጀመሪያው ጥቃት ሆኖ ተመዝግቧል። ጊምቢቹ ጥቃት በፋኖ ኃይሎችና በኦነግሸኔ ታጣቂዎች መካከል ወደፊት ወታደራዊ ቅንጅት ሊፈጠር እንደሚችል ፍንጭ የሰጠ ስለመሆኑም በመነገር ላይ ነው። ታጣቂ ኃይሎቹ በተመሳሳይ ጉዳዮች በጋራ የመስራትና የጋራ ጠላቶቻቸውን በጥምረት የማጥቃት እቅድ እንዳላቸው አንዱ ማሳያ ሊሆን እንደሚችልም ተዘግቧል። የዚህ ወታደራዊ ጥምረትም በኦሮሞና አማራ ህዝቦች መካከል የተሻለ መተማመን የሚፈጥርና አጭር ጊዜ አገዛዙን ውድቀት የሚያፋጥን ስለመሆኑ በመነገር ላይ ሲሆን የጨፌ ዶን ሰው ጥቃትም አንዱ ማሳያ ሊሆን ይችላል ተብሏል። ወደ ቀጣዩ መረጃችን ስናልፍ የኢትዮ ሶስት ስልሳ ውዝግብ ቀጥሏል። ውዝግቡ በጋዜጠኞች መካከል መሆኑንም ታውቋል። ውዝግቡ የተነሳው በኢትዮ ሶስት ስልሳ ቤት የበለጠ ጥቅምና ተሰሚነት ሊሰጠኝ ይገባል የሚል ሀሳብ ከአቶ ሀብታሙ አያሌው በመቅረቡ ነው ተብሏል። ሌሎች የዝግጅት ክፍሉ አባላት በጉዳዩ ደስተኛ እንዳልሆኑ እና በኢትዮ 360 ውስጥ ሁሉም እኩል ተሰሚነትና የጥቅም ተጋሪ ሊሆን ይገባል የሚል አሳብ መኖሩን ባደረግነው ማጣራት ማወቅ ችለናል። በእነ ሀብታሙ አያሌው እና በቀሪ የቻናሉ ጋዜጠኞች መካከል ያለው አለመስማማት እያደገ የመጣ ሲሆን፣ በእነ ጋዜጠኛ ኢየሩሳሌም በኩል ችግሩ በህግ አግባብ እንዲፈታ ፍላጎት መኖሩን ማረጋገጥ ተችሏል። ከዚህ በተጨማሪም ጋዜጠኛ ሀብታሙ አያሌው ሌሎች ሰራተኞችን የማንቋሸሽ ተግባር ውስጥ ስለመግባቱ ቅሬታ እየቀረበበት ይገኛል። ከኢትዮ 360 ጋር በተገናኘ ተጨማሪ መረጃዎችን የምናገኝ ከሆነ በሌላ ጥንቅር የምንመለስበት ይሆናል። ወደ ሌላ ጥንቅራችን ስናልፍ በኢትዮጵያ የፖለቲካ ታሪክ ውስጥ ከፍተኛ የስልጣን ርከን ላይ ደርሰው ከነበሩት ሴቶች መካከል አንዷ የሆኑት የቀድሞዋ ምክትል ጠቅላይ ሚኒስትርና ቅርቡ በዋሽንግተን ዲሲ የኢትዮጵያ ኤምባሲ ተጠባባቂ ጉዳይ ፈጻሚ የነበሩት አምባሳደር አስቴር ማሞ በአሜሪካ የፖለቲካ ጥገኝነት መጠየቃቸው ተሰምቷል። የውሳኔ ወይዘሮ አስቴር በሚኒሶታ ግዛት ጥገኝነት የጠየቁ ሶስተኛዋ ከፍተኛ የቀድሞ የኦሮሞ ገዢ ፓርቲ ባለስልጣን ያደርጋቸዋል። ከእሳቸው በፊት የቀድሞ የገንዘብ ሚኒስቴር አምባሳደር አብዱል አዚዝ መሐመድና አምባሳደር እውነቱ ብላታ በተመሳሳይ በሚኒሶታ ጥገኝነት መጠየቃቸው የሚታወስ ነው። የሶስቱ አንጋፋ አምባሳደሮች በአንድ የአሜሪካ ግዛት መሰባሰብ እና ጥገኝነት መጠየቅ በኢትዮጵያ ገዢ ፓርቲ ውስጥ ያለውን ጥልቅ ልዩነት፣ የፖለቲካ ቀውስ የሚያመላክት ነው ሲሉ የፖለቲካ ተንታኞች ይገልጻሉ። በኢትዮጵያ ታሪክ በምክትል ጠቅላይ ሚኒስትር ማዕረግ በማገልገል የመጀመሪያዋ ሴት የነበሩት ወይዘሮ አስቴር በኦሮሞ ህዝቦች ዲሞክራሲያዊ ድርጅት ኦህዴድ ውስጥ ከታች ጀምረው በተለያዩ ኃላፊነት ደረጃዎች ላይ የሰሩ አንጋፋ ፖለቲከኛ ናቸው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዘመን የመልካም አስተዳደር ክላስተር አስተባባሪ እና የሲቪል ሰርቪስ ሚኒስትር ሆነው አገልግለዋል። ሆኖም በወቅቱ በነበረው የኢህአዴግ የስልጣን ሽኩቻና በ2016 የተቀሰቀሰውን ህዝባዊ አመፅ ተከትሎ በጥልቅ ተሃድሶ ስም ከኃላፊነታቸው ከተነሱት ከፍተኛ ባለስልጣናት መካከል አንዷ ነበሩ። ኃላፊነታቸው ከተነሱ በኋላ የካናዳ አምባሳደር ሆኖ የተሾሙት ወይዘሮ አስቴር የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ስማቸው በጠቅላይ ሚኒስትሩ ላይ ካሴሩ ከተባሉ ባለስልጣናት ጋር ተያይዞ ሲነሳ ቆይቷል። ይህ ሁሉ ውዝግብ ባለበት ሁኔታ በሚገርም መልኩ በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ምክትል አምባሳደርነትና በተጠባባቂ ጉዳይ አፈጻሚነት ሲያገለግሉ ቆይተዋል። በቅርቡ የስራ ጊዜያቸውን አጠናቀው ወደ ሀገራቸውን እንደሚመለሱ ተገልጾ የሽኝት ፕሮግራም ከተደረገላቸው በኋላ ጥገኝነት መጠየቃቸው ይፋ መሆኑ ውሳኔያቸው ድንገተኛ መሆኑን ያሳያል። የፖለቲካ ተንታኞች እንደሚሉት የእኚህ አንጋፋ ባለስልጣናት ከስርዓቱ መራቅና ጥገኝነት መጠየቅ ሶስት ዋና ዋና ጉዳዮችን ያመላክታል። አንደኛ የፓርቲው የጀርባ አጥንት የነበሩ አመራሮች መሰደዳቸው በብልጽግና ፓርቲ ውስጥ ያለው ልዩነት በቀላሉ የማይፈታ መሆኑን ያሳያል። ሁለተኛ ከፍተኛ ባለስልጣናት ወደ ሀገራቸው ለመመለስ ዋስትና ማጣታቸው በአገሪቱ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ መድረሱን ያመላክታል። ሶስተኛ ስርዓቱን ከውስጥ የሚያውቁ ግለሰቦች የተቃውሞን ጎራ መቀላቀላቸው ለመንግስት ትልቅ የፖለቲካ ጫና መፍጠሩ አይቀርም። የወይዘሮ አስቴር ማሞ የፖለቲካ ጉዞ የኢትዮጵያን የቅርብ ጊዜ ፖለቲካ ወጣ ውረድ ቁልጭ አድርጎ የሚያሳይ ሲሆን በቀጣይ በሀገሪቱ ፖለቲካ ላይ የራሱን አሻራ እንደሚተው ይጠበቃል ሲል የዘገበው ሰሀበሻ ነው። ክብራትና ክባን ተጨማሪ መረጃ እንዲደርሳችሁ የአሳዋቂ ሚዲያ ቤተሰባችን ይሆኑያል። እያል በሌላ ጥንቅር እስክንገናኝ ሸሪቅ ጠመን